ጥያቄ አለኝ ነገር ለምታመላለሰው እስከ ዛሬ ድረስ በሰዎች መሀል ጣልቃ እየገባህ ነገሮችን በዛ በዚህ በማመላለስህ እንዲሁም ሰዎችን እንዲጣሉና እንዲጠላሉ በማድረግህ እንዲሁም ቤተሰቦችን በማለያየትህ እና ትዳርን በመበጥበጥህ እንዲሁም ቤተሰብን ፋሚሊውን ቤቱን በመበተንህ ምን ያክል ደስተኛ ሆነሃል? አሁን ላይ እረፍትን አግኝተሃል? ሰላም አሌይኩም ወራህመቱላህ። በጣም ወሳኝ የሆነ ርዕስ ነው ይዤላችሁ የመጣሁት። ይህም ርዕስ በሰዎች መሀል ጣልቃ እየገባ ነገር የሚያመላለስ የሆነ ሰው እንዲሁም ሰዎች በመካከላቸው ላይ ጸብ እንዲፈጠርና እንዲሁም ጥላቻቸው እየከፋ እንዲሄድ በሚያደርግ ሰው ላይ እሱ ላይ በተመለከተ ነው ዛሬ ማጠነጥ ነው። ስለዚህ ይህ ቪዲዮ እንደነዚህ አይነት ግለሰቦች ጋር እንዲደርስልኝ እባካችሁ ሼር ማድረግን እንዳትረሱ የምትጀምሩትን ላይክ አድርጉ ታሪክን አነሳላችኋለሁ። ይህ ታሪክ የተከሰተው በጣም በቅርብ ጊዜ ነው። አንድ ታላቅ የሆነ ዓሊም ዳዒ ነው። ይህ ዳዒ ወደ ክፍለ ሀገር ሂዶ ዳዕዋ ማድረግን ፈለገ። ነገር ግን ወደ ክፍለ ሀገር ሂዶ ዳዕዋ ማድረግ ሲፈልግ አላህ ሱብሐነሁ ወተዓላ ዘንድ ያለውን አጅር ከፍ ለማድረግና አላህ ሱብሐነሁ ወተዓላ ጋር ተወዳጅነቱን በጣም ለማላቅ ፈልጎ ነበር። ይህ ዳዒ ወደ ክፍለ ሀገር የሄደው ማለት ነው። ክፍለ ሀገር ሂዶ አንድ መስጂድ ውስጥ ገባ። እያሰገደ ዳዕዋ እያደረገ።

እየመራና እንዲሁም እያገለገለ ባለበት ሰዓት ላይ አንድ ወሬ ይሰማል። ይህ ወሬ ምንድነው? እዛ መስጂድ ውስጥ አንድ ሰው አለ። ያ ግለሰብ ሁሉም ሰዎች የሚያውቁት በአንድ ባህሪው ነው። ይህ ባህሪው ደግሞ ወረኝነቱ ነው። በጣም ወረኛ ነው፣ ነገር አመላላሽ ነው። ማንም ሰው ማንም ሰው እዛ መስጂድ ሰግዶ ስለ እሱ ባህሪ ሳያውቅ አይወጣም። በሚገርም ሁኔታ ሁሉም ሰዎች ጋር ደርሷል። በዚህ በነገረኝነቱ ማለት ነው። ነገረኝነት ሰዎች፣ ወይ በጣም የከፋ የሆነ በሽታ ነው። ለዚህም አንድ ታላቅ የሆኑ ሰው ተጠየቁ እዚህ ምድር ላይ መድኃኒት የሌለው በሽታ ምን ሊሆን ይችላል? እስኪ ተናገሩ ተብሎ ሲጠየቁ፣ ነገር አመላላሽ ምንም መድኃኒት የለውም በማለት ነበር የመለሱት። አዎ ነገር ማመላለስን አንዴ ሱስ አድርገን ውስጣችን አድርገን ከተቀበልነው ፈጽሞ አይለቀንም በቀላሉ ። ስለዚህ ካሁኑ በእንጭጩ ልንቀጮ የሚገባ ባህሪ ነው። ወደ ታሪኩ ልመለስና ይህ ታላቅ ዓሊም እዛ መስጂድ ከገባ በኋላ ነገሮችን ሲመለከት ሁሉም ሰዎች ይቀያየማሉ፣ ሁሉም ሰዎች ይጣላሉ። ሁሉንም ሰዎች በማስታረቅ ብዙ ጊዜውን ያባክናል። ሰዎች ታዲያ ተጣልተው በሚመጡ ሰዓት በምን ምክንያት ተጣልታችሁ ነው ሲባሉ፣ ትልቁ አሻራ ያለው እዛ ግለሰብ ጋር ነው። ያ ግለሰብ ነገር ወደዛና ወደዚህ እያመላለሰ ነው። አንተ ለምን እዚህ ትለኛለህ፣ አንተ ስለምን እንደዚህ ትለኛለህ እያሉ ሲጨቃጨቁና ሲጣሉ ይመለከታል። ይሄ ታላቅ ዓሊም ማለት ነው። ሱብሃነላህ አንድ ግለሰብ አንድ መስጂድ ውስጥ ያሉ ሙሉ ጀማዓውን ሲበታትን ማለት ነው፣ በነገረኝነቱ ለዚህ ነው አንድ ነገር አወሳሳጅ የሆነ ሰው በአንድ ወር ውስጥ የሚሰራውን ስራ አንድ ሳህር ጠንቋይ ደጋሚ አንድ አመት ሙሉ ሰርቶ እንኳን አይሳካለትም ተብሎ የሚነገረው። ከዛ በኋላ ይሄ ዓሊም በጣም ግራ ገባቸው። ይሄንን ሰውዬ ከመስጂድ ማራቅ በጣም ችግር ሆነባቸው፣ ምክንያቱም ሰውን ማራቅ ማሸሽ መበተን መስሎት አያቸው። ከዛ በኋላ መፍትህ ያጡለት አንድ ትልቅ የሆነ ችግር ሆነባቸው ይሄ ጉዳይ ማለት ነው። ሰዎችን ያስታርቃሉ። አሁንም ሌሎች ሰዎች ይመጣሉ እንደዚህ ያስታርቋቸዋል። ሌሎችም ሰዎች ይመጣሉ ያስታርቋቸዋል። የሁሉም ችግራቸው ያ ግለሰብ ነበረ። ያ ግለሰብ ከተባለው ንግግር በላይ ቅመማ ቅመምን እየጨማመረ ሰዎች እንዲጣሉ፣ እንዲለያዩ፣ ጀማዓዎች እንዲከፋፈሉና በመሀላቸው ቂም እንዲያዝሉ በማድረግ የሚታወቅ ግለሰብ ስለነበረ ማለት ነው። ይሄን ግለሰብ ታዲያ የሆነ ችግር እንደሚፈጥር እያወቁ እንኳን ዝም ብለውታል፣ ይሄ አሊም ማለት ነው። ምክንያቱም ይሄን ሰው ሁሉንም ተናግረው እንዲወጣ ከዛ መስጂድ ከግሩፕ እንዲወጣ ከዛ አካባቢ እንዲወጣ ቢያደርጉት ኖሮ ትልቅ የሆነ ችግርን መቅረፍ ነበር። ነገር ግን ይህንን መፍራታቸው ወደፊት እንደዚህ አይነት ሰው እዚህ ጀማዓ ውስጥ ቢከሰት እንኳን ይባረራል የሚለውን ነገር ሰዎች እንዳይዙባቸው ፈርተው ታግሰውት ነበር። በመጨረሻ ግን ጉዳዩ ወደ እርሳቸው ደረሰ። ሰዎች ሁሉ ይጣላሉ፣ መጨረሻ ላይም ይታረቃሉ። ይህ ሰው ግራ ገባው። ሰዎች ሲጣሉ ሲከፋፈሉ ጥቅሙን እያገኘ ነው ያለው። ውስጣዊ ደስታ እያገኘ ነው ጊዜያዊ የሆነ ደስታ ማለት ነው። ከዛ በኋላ ይሄ ዓሊም እያስታረቀ ሰዎችን አንድ ሲያረጋቸው ሲሰበስባቸው እና በመጨረሻም እሱን የሚያጠምዱበት መንገድ ሊገኝ እንደሆነ ሲያስብ ይሄንን ዓሊም ከሰዎች መካከል መነጠል ፈለገ። በዚህ ሰዓት ታዲያ ፈትዋ የሚጠይቁ ሴቶች በጀርባ በኩል እየመጡ የሚፈልጉትን ጥያቄ እየጠየቁ የሚሄዱበት ቦታ ነበረ። በዛ ቦታ ላይ ታዲያ ይህ ሰው አንድ ነገር መጠንሰስ ጀመረ። ያም ነገር ምንድነው? ወጣት ወጣት የሆኑ ሴቶች ፈትዋ ሊጠይቁ እንዲሁም እንደዚህ የሚያሳፍሩ የሆኑ ጥያቄዎችን ብቻቸውን መተው ጠይቀው መመለስን በሚፈልጉ ሰዓት እንደዚህ አይነት ነገሮችን በመለቃቀም ነገርን መንዛት ጀመረ። ለአባቶች፣ ለእናቶች፣ ለቤተሰቦች ልጆቻችሁን ወደ መስጂድ እየላካችሁ ኡስታዝ የምትሉት አሊም የምትሉት ሰውዬ እያባለጋቸው እንደሆነ እወቁ፣ ተው እያለ መንዛት ጀመረ ማለት ነው። ከዛ በኋላ ይሄን ንግግር የሰማ አንድ አባት ልጁ ስትሄድ ተመለከተና ያ ሰው የሚለው እውነት ነው ወይስ ውሸት በማለት ከልጁ ኋላ ኋላ እየተከተለ መስጂድ ስትገባና ጥያቄ

ያለው ጥያቄ ቢሆንም ነገር ግን በአካባቢው ላይ ነውር ብለው የሚያስቡት የሆነ ጥያቄ ነው። ያም ጥያቄ የሃይድ ጥያቄ ነው ማለት ነው። ስለዚህ እንደዚህ አይነት ጥያቄ ልጁ ስትጠይቅ ሲመለከት ይህ አባት በጣም ደነገጠ። እንዴት ከቤታችን ውጭ እንደዚህ አይነት ጥያቄን ትጠይቃለች ይቺ ነውረኛ! እንዴት እዚህ ሰውዬ ጋራ እንደዚህ አይነት አቀራረብ ይኖራታል በማለት ይህም ሰው ሸይጣን ወሰወሰውና ይህንን ተግባር መቀጠል ጀመረ ማለት ነው። ከዛ ይህ ጉዳይ ወደ ዓሊሙ ጋር ደረሰ። ሴቶች ወደዛ መሄድን አቆሙ። ምክንያቱ ምንድነው ብሎ ሲያ ሲያጣሩ ያ ሰው የሚነዛው ንግግር መሆኑ ታወቃቸው ማለት ነው። ታዲያ ሰዎች ከእውቀት ሊርቁ መሆኑ አይደለም እንዴ! በዚህ ሰዓት ውሳኔን ወሰኑ። ያ ታላቅ ዓሊም ወሰኑና ሰዎችን ሁሉ ሰበሰቡ። ሰዎች ሆይ ይሄ ሰውዬ እያለያየን ነው፣ እያፈራረቀን ነው፣ እየበታተነን ነው። ስለዚህ ለዚህ ሰውዬ እልባት ልናደርግ ይገባል ብለው ያ ዓሊም ጥሪ አቀረቡ። ሰዎች ግን ውስጣቸው ደስተኛ አልነበረም። ሴቶች ወጣት ወጣት የሆኑ ሴቶችን ለምንድነው የምታጠምድብን አንተ ጋር ሲመጡ እኛ ጋር ማያቁትን እንኳን አስፈሪና በጣም አሳፋሪ የሆኑ ንግግሮችን የሚናገሩት ለምንድን ነው? በማለት ታላቅ ታላቅ የሚባሉ አባት አባቶች እንደዚህ አይነት ሐሳብን አቀረቡ። ይሄ ጉዳይ ኡስታዙ ዘንድ በጣም ከባድ ሆነበት ማለት ነው። ኡስታዙ የመጨረሻ የሆነ ዱዓን አደረገ በዛ ሰው ላይ። እኔንም ከህዝቦቼ እንደዚህ ነጣጥሎኛል። አላህ ሆይ እኔ የመጣሁት ወደዚህ ሀገር እኔ ሰዎችን ዳዕዋ ማደርግላቸው እኔ እስልምናንም ማስተምራቸው ላንተ ፊት ብዬ ከሆነ እኽላስ ኑሮኝ ከሆነ እባክህ አላህ ሆይ በህይወት እያለው እሱም በህይወት እያለ አንድ ተአምርን አሳየኝ በማለት ዱዓ አደረጉበት። አዎ ዱዓው ተቀባይነት አገኘ ወዲያውኑ። ምክንያቱም እኽላስ ነበራቸው ይሄ ታላቅ ዓሊም። ወደዛ የሄዱትም ሊወጅህላህ ነበረ፣ እውቀታቸውን ለማካፈል ብለው ነበረ ወደዛሽ ከርያ ወደዛሽ ከተማ የሄዱት። ምክንያቱም አላህ ሱብሃነሁ ወተዓላ የሱ ባሪያዎችን ለመርዳት ሁሌም ዝግጁ ነውና ማለት ነው። በሰዓቱ ታዲያ ይህ ነገር አመላላሽ የሆነው ሰው ቀረ፣ ቤቱ ሊመጣ አልቻለም። ሰዎች ሁሉ ይጠያየቁ ጀመሩ። ይሄ ሰው የት ሄደ? እኛ ወደሚያደርጉን አባረው በተዘጋጀንበት ሰዓት ላይ እኛ ነገሩ ገብቶን ወደፊት ወደ ኡስታዙ ተጠግተን ልናባረው ሹራ ልናደርግ ባለንበት ሰዓት ላይ ይሄ ሰው የት ሄደ? በማለት ጥያቄ አቀረቡ። ያ ሰው ግን እቤቱ ነበር የተቀመጠው። ከዛም ሰዎች ሰብሰብ ብለው ሲሄዱ ሱብሃንአላህ ያዩትን ነገር ማመን ነበር የከበዳቸው። ሰውነቱ በጠቅላላ ትል እየተላ ነበር። ወደ ውጭ መውጣት ፈጽሞ አይችልም። ሰዎች እንዲመለከቱትም አይፈልግም። እዛ ቤቱ ባይመጡ ኖሮ ሰዎችና አጋጣሚ ባያዩት ኖሮ ፊቱንም ሰውነቱንም ሸፍኖ ነበር